በየእለት ተእለት የህይወት እንቅስቃሴ ብዙዎች ሰርቶ በማደር በየሙያ መስካቸው ለስኬት ይተጋሉ። ዛሬ በእጅ ሙያው ተጠቦ የተለያዩ የክር ጥበብን ተጠቅሞ የተለያዩ ስራዎችን እየሰራ ከሚገኝ አንድ ወጣት ጋር ቆይታ አድርጋለሁ። አብራችሁን ቆዩ። ሰላም። ምን እየሰራ ነው? ፎቶ እየሰራው ነው? እንዴት? ቆንጆ ነው። ትንሽ ስራ ነው፣ ይቀራ። አዎ፣ ምንስታን፣ አዎ። ጸጉሯ መጨናነስ ነው የቀረ። ተመልካቾቼ፣ አሁን የምገኘው ኮተቤ ሚካኤል አካባቢ ነው። ዳግም ገብረ ይባላል። ክርና ሚስማርን እያገናኘ በክር ጥበብ የተለያዩ የሰው ምስሎችን የግድግዳ ጌጦችን እንዲሁም የተለያዩ ምስሎችን እየሰራ ገቢ እያገኘም ይገኛል። ስራው ራሴን በራሴ ያስተማርኩት ስራ ነው። ስሙን ስትሪንግ አርት ይባላል። እኔ ሜካኒካል ነው የመጀመሪያ ዲግሪን በሜካኒካል ኢንጂነሪንግ ነው ያስኩት። እሱን እንደጨረስኩኝ ክረምት ላይ ያው ዲዛይን ነው ረዲስትሪም የተማርኩት፣ እና ፍላጎት አለኝ ስለ መሳል ፍላጎት ከድሮ ከልጅነት ጀምሮ ያለኝ ነበረ በሂደት ተመርቂ ስመጣ ያው ስራ አልነበረኝም። ለምን በሚስማር አልሞከርም ብዬ ስዕሎቹን እንደራሴ ክሪቲቪቲ መሞከር ጀመርኩኝ። የሚገርምሽ የመጀመሪያ ስራዬን ባሳይሽ በጣም ያስቃልና፣ ከሂደት ግን ስሩ ፕራክቲስ የመጣ ነው። አሁን እንግዲህ እዚህ ጋር እንደምታዩት ሻዶዎችን በማውጣት የሰው ምስል ኤግዛክትሊ፣ እቺ ልጅ እራሷ የተሰጠኝ ከስተመር የሚሰጠውን ፎቶ እራሱን አምጥቼ ነው ሰርቼ የምሰጣቸው ምናምን ማስረክበው ማለት ነው። እና በፍላጎት የተጀመረ ስራ ነው። ስራው ቻሌንጂንግ ነው። በዛ ላይ ምን ይከብዳል መሰለሽ? ኦልሬዲ አሁን ስራዬን ማስፋት ስፈልግ ሰራተኛ በቀላሉ የምታገኝለት ስራ ራሴ ያው የፈጠራ ስራ እስከሆነ ድረስ ሰው አስለምደሽ ነው። ወደ ገበያ ገብተሽ ብዙ ማምረት የምትፈልጊ ከሆነ እንደዚህ እዚህ ጋር እንደምታያቸው ግድግዳ ላይ የሚሰቀሉ ጌጦች አሉ። እነሱም በማምረት ደረጃ መስራት ይቻላል፣ ግን የሰው ኃይል ይፈልጋል እና ይፈትናል። አሁን በአንድ ቀን ውስጥ አራት አምስት ኦርደር ከመጣ ሰው ደግሞ ቶሎ ነው የሚፈልገው ለመረከብ ማለት ነው። ስለዚህ እጅ ስራ እስከሆነ ድረስ ሁሉ ነገር በእጅ ነው የሚሰራው። ሚስማር ከመምታት ጀምሮ ድሮይንግ አለ፣ ከዛ እያንዳንዱን እዚህ ጋር የምታየውን ነገር ክር እየመረጥ ነው የምትሰሪው እና እሱ በጣም ፈታኝ ነው። እነዚህ አብስትራክት ናቸው። እዛ ጋርም አለ፣ አብስትራክቶች ናቸው። እነዚህ በአንድ ቀን ሁለት ሶስት ትሳያለች ሁለት ሶስት ስራዎች ይሰራሉ። ፎቶዎች ሲሆኑ ደግሞ አንድ ስራ ሳምንት 15 ቀን ሊፈጅ ይችላል። የስፌት ክሮችን እንጠቀማለን። እዚህ ጋር የምታየው ደግሞ የዳንቴል ክር ነው። ሙሉ በሙሉ በዳንቴል ክር ነው ያው ሰንሴት ነው የተሰራው። እዚህ ጋር ዳንቴል ክሮች ናቸው። እዚህ ጋር የምታየው ደግሞ ሳባ ያልኩሽ ነው ቅድም። የሳባ ክር እንጠቀማለን ሁለቱም ያው ጥንካሬ ይኖራቸዋል። እዚህ ጋር ደግሞ ወርቀ ዘቦ የሚባል ክር አለ ሻይን ያረጋሉ ላይት ሲያገኙ እንደዚህ የማንፀባረቅ ባህር ያላቸው አስፈላጊ ከሆነ ውበት ይሰጠዋል። ስራውን ሞር ማለት ነው ሻይን እንዲያረግ ያደርገዋል። እዚህም እንደምታዩ የዳንቴል ክርም የስፌት ክርም ኮላብ አድርጎ ሁለቱንም ተጠቅም ያሉት። ዋጋቸው እንዴት ነው? ያው ከስዕል ስል ይለያያል ብዬ አስባለሁ። የራሴ ፈጠራ የታከለባቸው ሌላ ቦታ የማይገኙ የራሱ ክሬቲቪቲ የሆኑ ስራዎች አሁን 15 ሺ ብር ነው። አንድ ሜትር በ90 ሳንቲም ላይ ነው ያረፈው። ለሳሎን፣ ለሆቴል መኝታ ቤት ላይ ብትሰቂው የማይሰለች ነገር ነው። ዋጋችን በጣም ፌር ነው። እንደዚህ ትናንሽ ነገሮች ደግሞ ሲሆኑ ሰው ስጦታ መስጠት ሲፈልግ ለራሱን ቤት ላይ ለመስቀል ሲፈልጉ ደግሞ እነዚህ ሁለት ሺ ብር ናቸው። ስልሳ በሀምሳ ሳይዝ ነው የተሰራው። ሻይን የሚያደረጉ ክሮች ነው ያቸው ያሉት። ይህም የራሴ ክሬቲቪቲ ነው፣ ድሮይንጉም የራሴ ስለሆነ በጣም ክሬቲቪ የሆነ ስራ ነው። ሰዎች ይወዱታል ብዬ በቃ በእነዚህ ሳይዝ ይህም ስልሳ በሀምሳ ነው፣ ሁለት ሺ ሁለት ሺ ብር ነው የሚሸጡት። የሰው ፎቶ ደግሞ አሁን ሰባ በሰባ ነው። ይሄ ሰባ በሰባ የተሰራ ትእዛዝ ነው። አሁን ሰባት ሺ አምስት መቶ ብር ነው በጣም ፌር በሆነ ዋጋ ማለት ነው። አራት ዓመት ምናምን ይሆነኛል። በደንብ ከጊዜ ብዛት ሰው ተቀባይነት እያገኘ ነው ያለው። ና ፕራይሴንም ማስተካከል የጀመርኩት በዛ ነው፣ ባላንስ ለማድረግ ያው። አንተ ቀደም ብለን እንደነገርከኝ ከአራት ዓመት በፊት ራስህን አስተምረህ ነው ለዚህ የደረስከው። ና እንደው ሰዎች በትንሹ ሙያ እያላቸው ቤታቸው ቁጭ ያሉ ትንሽ ጥረትን ቢያክሉበት ደግሞ የበለጠ የተሻለ ስራ መስራት የሚችሉ አሉ። ና ከዛ አንጻር ከአንተ ተሞክሮ ምን አይነት መልእክት ታስተላልፋለህ? ማንም ሰው ጥበብ የሚሰራውም ከጥበብ ውጭ ያለም ስራ ላይ ያሉ ሰዎች ነገሮች ሊያስተካክሉ ይችላሉ። ግን በዛ መሀል ውስጥ ጥንካሬ፣ ጽናት፣ ትዕግስት ያስፈልጋል። እነዚህ ነገሮች ያደረገ ሰው ትልቅ ቦታ ይደርሳል ብዬ አስባለሁ። እኔም ዛሬ ላይ ከአራት አመት በኋላ ራሴ እንደዚህ ይሄን ቦታ አገኘዋለሁ ብያ አላሰብኩም። ወደፊት ደግሞ ምን ላይ እንደምደርስ አላውቅም።